ኢትዮጵያ 166 አባል ሀገራትን ባቀፈው የዓለም ንግድ ድርጅት አባል ለመሆን ጥያቄ ካቀረበችበት 1995 ዓ ም ጀምሮ አባል እንድትሆን የሚያግዙ መድረኮች ተካሂደዋል። የመጀመሪያውን ስብሰባ ጨምሮ ቀጥሎም የተካሄዱ ውይይቶች በባለብዙ ወገን መድረኮች መደራደር እፈልጋለሁ የሚሉ አባል ሀገራት የሚደራደሩበትና የባለብዙ ወገን ድርድሮችም የሚያልቁበት መድረክ ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ኢትዮጵያ በዓለም ንግድ ድርጅት ድርድር የደረሰችበትን ሂደት አስመልክተው በዛሬው ዕለት መግለጫ ሰጥተዋል። በመግለጫቸውም የዓለም ንግድ ድርጅት አባል መሆን ለኢትዮጵያ ዘርፈ ብዙ ጠቀሜታ የሚያስገኝላት መሆኑን አንስተዋል። የዓለም ንግድ ድርጅት አካል መሆን ማለት ተገማች የሚተነበይ በሕግና ስርዓት የሚመራ የባለ ብዙ ወገን የገበያ ስርዓት ውስጥ መቀላቀል ማለት መሆኑን ታሳቢ ተደርጎ ሀገራችንም መግባት ያለብኝ በሚል ውሳኔ በ1995 በኢትዮጵያ አቆጣጠር ወይም 2003 እንደ ፈረንጆቹ ጥር ወር የመጀመሪያውን ጥያቄ አቅርባ የመጀመሪያው ስራ ላይ ቡድን ስብሰባ ወርሃ መጋቢት በዛው አመት ተቋቁሞላታል። ከዛ በኋላ ከስድስት ዓመት በኋላ በ2 በ2003 ዓ.ም እንደ ኢትዮጵያ አቆጣጠር ወይም 2011 በፈረንጆቹ የመጀመሪያው የእስራኤል ቡድን ስብሰባ በአጠቃላይ ህጎች ዙሪያ ተካሄደ። እስካሁን ስድስት የእስራኤላዊ ቡድን ስብሰባዎች ተከናውነዋል። የዓለም ንግድ ድርጅት ሁለት የድርድር ገጾች ያሉት ሲሆን አንደኛው የባለብዙ ወገን መድረኮች ሲሆን፣ ሌላኛው ደግሞ የሁለትዮሽ የገበያ ድርድር ነው። በአሁኑ ጊዜ 18 ሀገራት አክቲቭ የሆነ ድርድር ውስጥ እንገኛለን ማለት ነው። ከእነኛ አስራ ስምንት ሀገራት ጋራ ባለፈው ጄኔቫ በነበርንበት ሳምንት ከ14ቱ ጋራ የሁለትዮሽ ድርድር አድርገናል። ከስድስቱ ጋር በቴክኒክ ደረጃ የሁለትዮሽ ደረጃ የገበያ እድል ድርድር ላይ ተስማምተናል። ይሄ ትልቅ ፍጻሜ ነው። አምስተኛ ስራ ላይ ቦድ ስብሰባ የሄድን ጊዜ ምንም አይነት ሀገር ጋራ ስምምነት መድረስ አደለም፣ ውይይት አልጀመርንም። ባለፉት ጥቂት ወራት ከተሰሩ ስራዎች አንዱ ይሄ ነው። ከሁለት ሀገራት ጋራ በእርግጠኝነት ከስዊዘርላንድ እና ከጃፓን ጋር በሚቀጥለው ሳምንታት ጊዜ ውስጥ ሊያልቅ የሚችል ድርድር አለ። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን የሀገሪቱን ጥቅም በሚያስጠብቅ አግባብ ብሔራዊ ተደራዳሪ ኮሚቴው እየተደራደረ ይገኛል። የእኛ ስራ ላይ ቡድን ስብሰባ በተለይ ከአመት ባልሞላ ጊዜ ውስጥ በጣም ትልቅ እና ሲግኒፊካንት ለውጥ ያመጣ አክሴሽን ነው፣ ድርድር ነው በሂደቱ በስድስት ወር ጊዜ ውስጥ ሁለት የስራ ላይ ቡድን ስብሰባዎችን ማከናወን ችለናል። በዚህ ደረጃ የፈጠነ ሀገር ብዙም የለም። የእኛ አንደኛ፣ በሀገር ውስጥ የተደረገው ጥረት፣ የማክሮ ኢኮኖሚክ ሪፎርም፣ ኢኮኖሚያችንን ለዓለም ክፍት ለማድረግ የተደረገው ጥረት፣ የፋይናንሽል ሴክተር ክፍት ለማድረግ የተወሰዱ እርምጃዎች፣ በማክሮ ኢኮኖሚክ ሪፎርም የሰራ ናቸው ስራዎች እና ሀገር ውስጥ የተፈጠረ ያለው እድገት ይህንን ስራ በሚካውኑት በሶስት አደራየቶች በሚገለጽ አደራየቶች ያለ ጥንካሬ ወደ ውጤት አድርሶናል። በተከናወኑ የስራ ላይ ቡድን ስብሰባዎችም የኢትዮጵያ ተደራዳሪ ኮሚቴ ከ650 በላይ ገጽ ያለው የፍሬ ነገር ሰነድ ማቅረቡን ያነሱት ዶክተር ካሳሁን ጎፌ የስድስተኛው የስራ ቡድንም ሰነዱን ለመገምገብ አጽድቆታል ነው ያሉት። የኢትዮጵያ ሪፖርት ደረጃው ከፍሬ ነገር ወደ ረቂቅ ሪፖርት ደረጃ ማደጉ ነው። አሁን ደግሞ ሰባተኛውን የስራ ላይ ቡድን ስብሰባ ወርሃ ጥር ላይ መጀመሪያ ላይ ለማድረግ ነው እቅድ የያዝ ነው እና የተስማማ ነው። በእኛ በኩል ያለን እቅድ ማርች ወይም መጋቢት ላይ የሚደረገው የዓለም የንግድ ሚኒስትሮች ስብሰባ ላይ ካሜሩን ያውንዴ ላይ ለማጠናቀቅ ነው እየሰራን ያለ ነው። እንዲሁ የእኛ ስራ ላይ ቡድን ሪፖርትም ከፍሬ ነገር ወደ ረቂቅነት ማደጉ በራሱ እየበሰለ እየመጣ ያለ ፕሮሰሶች አሉ። ቀሪ ሀገራት ላይ ተረባርበን መስራት የሚጠይቅ ጉዳይ ነው የሚሆነው። የግዴታ አንቀጾች ወደ 33 እንዲያድጉም የተደረገ ሲሆን በቀጣይም የዓለም ንግድ ድርጅት አባልነት ሂደትን ለማጠናከር የባለብዙ ወገንና የሁለትዮሽ የገበያ እድል ድርድር ተጠናክሮ ይቀጥላል።